ሰበር ሰካ እያለች መጣች። ኦ ላላ፣ ማን ለማግኘት ነው እንደዚህ ዘነጥሽ፣ እባክሽ? ማን ነው? ብሩክ መሆን አለበት። ዋው ዋው፣ ዝነጣ ጥቁር በጥቁር። ሔኖክ እንዴት ነህ? ሰላም ተባለ። ሔኖክ ነው እንዴ? ብዙም አይመቸኝ ሔኖክ ግን፣ እሺ ምን እያወራት ነው? ሰላምታ እየተቀየሩ ነው። ነገር ከረረ። ኦ ማይ ጋድ ኦ ማይ ጋድ በጣም አመረረች። በጥፊ ልትመታው እንዳይሆን ብቻ ፈጣሪ ሆነን ተጠብቀው። ወይ ወይ በጥፊ ቀላቀለችው። ሄኖክ ጣፍቷል። ይ ሰበርሰካ እያለ እያለቀስክ ባልሆነ ብቻ አለቀሰ፣ አለቀሰ። ኦ ማይ ጋድ ምስኪን። አይዞህ፣ አይዞ ሀፍን አታሳርፍም ነበረ ወስዋሳ ሳይሆንክ ልጅ ሄሄ፣ እያሳዘነኝ በእውነት ሄኖክን ጠፈጠፈችው በጥፊ። ሄኖክ እንግዲህ ያው ሻል ምና ብታረገው ደስ ይለኛል እና በጥፊ ስለመታሽው ደስ ብሎኛል። እንኳን ቀላቀልሽው በጣም አሽቃበጥክ እንዴ! ምን ሆነ? አንተም ታሽቀብጠው ወንድ ልጅ ሽማግሌ ሲሆን እንጂ ማለት ነው። አሽቃባጭ አወሳዋሽ ምናምን በሴት ነው የሚያብረው። በወንድ ማወሳወስ ማሽቃበጥ፣ ወይኔ ሲያስጠላብ። ኦላላ እንዴ ናቸው? ደህና ናቸው። በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ጧት በሰራሁት ቪዲዮ እንኳን ደህና መጣሽ እያላችሁ ነው። እንኳን ደህና ቆያችሁ የኔ ጉዶች፣ የኔ ማሮች፣ የኔ ፍቅሮች እና ዛሬ ሄኖክና ሀይሚ አይ ሚ ሄኖክን በጥፊ ጠፈጠፈችልን። እሰይ እሰይ! ጨጓራችን ቅጠል እኮ ነበር ያደረግንና ሄኖክዬ፣ መልካም እራት ነው ምሳ ነው የጠፈጠፈችብህና እንኳንም ጠፈጠፈች። ምክንያቱም በጣም እያሽቃብጥክ ነው እንዴ! ምን ምን አንተ እንደዚህ የምታሽቃብጠው እና ሰላም ልበላችሁ ሲኔ ማሮች፣ ደህና ናችሁ? ሊኔ በጣም ደህና ነኝ። ዛሬ እንግዲህ በሄኖክና በፍጹም ቤት ሁለት ቪዲዮ ተለቋል። እንግዲህ ፈጽሜ እኔ ድሮም ይመቸኛል፣ የምር ይመቸኛል። በቃ ሚዛናዊ ነገር ነው የሚያወራው ሰው ለማስታረቅ ምናምን ነው። ሀይሚን የሆነ ሊረዳት ሊያግዛት ይፈልጋል፣ ሴት ስለሆነች እህት ስላለው እና ብዙ ሰዎች በሌላ መንገድ ስለምትወስዱበት እንጂ ፍጹም በጣም ምርጥ ልጅ ነው። የምር በጣም ምርጥ፣ ስነ ስርአት ያለው፣ ረጋ ያለው። አይ አይ እሱን ያገባች እኔ ራሱ ኢትዮጵያ ሄጄ ላገኘው ነበር ግን ካላቅሜ መንጠልጠል ምን ያደረግልኛል? እንደ ሌሎቹ ዩቲዩበሮች ማለቃቀስ አይመቸኝም ብዬ ነው የተውኩት እንጂ በጣም ጥሩ ልጅ ነበረ። አፍቃሪዎቹ ካላችሁ እንዳትቃወሙኝ ና ጥሩ ልጅ ነው የምር ፍጹም ማለት ነው። እንግዲህ ፍጼ ምርጥ ነው፣ አስተያየት በብሩክ ቤት ስታዩት አሁን ዛሬ ማለት ነው። ፌሬ ለሁለቱም ነው ይሄ ነው ከሚባለው ሰውዬ ግን ማለት ነው፣ በፈጣሪ ስም አንተ ቆይ የብሮ ፍቅረኛ የነበረችው ያንተ ዘመርናት ወይ ብሮ ከሌላ ሰው ጋር እንዲሆን ምናምን ትፈልጋለህ ምናምን እኔ ይሄ ልጅ ግን ድሮም አይመቸኝም ይምር ከነ ማርክ ጋር ሲሰራ እራሱ እኔ አይመቸኝም እና ለማንኛውም ባይመቸኝ መብቴ ነው እንዳትሳደቡ ደግሞ የማይመቸኝ ሰው አይመቸኝም የማለት መብት አለኝ እና ሔኖክ ማለት ነው ወይ እኔ ማሽቃበጥ እሳ እንኳን ጠፈጠፈች በእውነት እንኳን ጠፈጠፈች ከዚህ በኋላ ፍን ታሳርፋለ አለቀስክ። መጨረሻ ላይ ግን አሞ ነው ወይኔ፣ ጉባ በዚህ እንዴት እንደ አለቀሰ ያቀብለው ሰው ያስፈልግ ነበር እና አሁን ብሩክን በነገራችን ላይ አንዳንድ ጓደኞች ምቀኛ ጓደኞች አሉ በጣም የሚወዷችሁ ይመስላሉ የሚያከብራችሁ በቃ ለእናንተ የሚያስቡ ይመስሏችኋል ግን አውቀው ማለት ነው ለእናንተ የሚጠቅማችሁን ነገር ለእናንተ የሚሆናችሁን ነገር ከእናንተ ነው የሚያርቁባችሁ እና አሁን ይሄ ሄኖክ ማለት ነው ብሩክን እየጠቀምኩ ሳይሆን እየጎዳው ነው አሁን አንተ እያደረክ ያለኸው ልክ ብሩክን እንደምታስብለት እንደምትወዱ አድርገህ ሀይሚን በጣም እየተጫንካል አንተ የማይሆን የማይሆን ቃላት እየተናገር እነሱን ማራራቅ ነው የያስከውን ብዬ ማስበው። ምክንያቱም የሚያስታርቅ ሰው እንደዚህ አይደለም። ሚዛናዊ ሁኖ ሀይሚንም ትመክራለህ ብሩክንም ትመክራለህ። አንተ ኮ ድረቅ ብለህ አንቺ ነሽ ያጠፋሽ፣ ሂጅና ይቅርታ በይው፣ ሂጅ ለምኝ፣ እግሩ ስር ደቂ ምናምን እያልክ ታሽቀብጣልህ። እንዲህ ሴት ስለሆነች ኮራጅንን ማለት አለባት። ብሩክ ነው ከሆነም ማስረዳት ያለበት ያለፈ ታሪክ ነው ማወቅ የለብሽም፣ አያገባሽም አይባልም። ማንም ሰው ስለሚወደው ሰው፣ ስለሚያከብረው ሰው፣ አብሮት ሊኖረው ስለሚፈልገው ሰው ትክክለኛ ማንነቱን ማወቅ አለብኝ። እኔ አሁን የማገበው ባሌ ከሆነ ከፊት ያለፈ ታሪክ ካለው እሱን እንዲነግረኝ ይፈልጋለሁ። ማጥራት አለባት። አብሮ ወደፊት የመሆን እድላለ የመመለስ እድላለሁ። አሁን አብሮ ናቸው በቃ የምታውቀው ነገር ስለሌለ ይህን ነገር አስረዳይ ነው እያለች ያለችው። ብሩክ ደግሞ አያገባሽም ሲላት በጣም ነው ያናድደው። አንድ ሰው የኔ ነው ብላችሁት ያ ሰው ስለሱ ትክክለኛ ማንነት ነገር ስትሉት አያገባችሁም ሲላችሁ በጣም ያናድዳል። ሲቀጥል ደግሞ ጓደኛውም አያገባሽም ሲላት አሁ አያገባሽም፣ ማወቅ የለብሽም አንቺ ነሽ እንኳን ለምን ጠየቅሽ፣ እንደዚህ አስረዳኝ ብለሽ ለምን ጠየቅሽ ብሎ ሂጅና ይቅርታ ጠይቂ የሚል ሰው የለም። ገባህ? አምጥቶ ያንም እንዲያስረዳት ማስረዳት ነው። እሷን ጥፋት ካለባት ባጠፋችው ነገር ይቅርታ መጠየቅ እንጂ መረዳት የለብሽም ማወቅ የለብሽም ብለህ አንተ እሷን ጥፋተኛ አድርገህ መውቀስ የለብህም። ገብቶ አላደለ? ማስታረቅ ከፈለግ እንደዛ ነው። ከዛ ውጭ ግን ብሩክን ወደ አለው ይመቸኛል፣ ለሺ ልትወዶ ትላለ። ግን መትወዶ ከሆነ የሚወዳትን ሴት ከሱ በማድረግ አይደለም። በግድ አንቺ ይቅርታ ጠይቅ፣ የሆነ ተለማመጩ አይነት እኮ ነው እያልክ ያለው የሚያስታረቅ ሰው እንደዚህ አይደለም። አንቺ ብቻ ነች ጥፋተኛ አንቺ ነሽ አጠፋሽው አንቺ ነሽ እንዲናቅ ያረግሹ ምን ብላ እንዲ ምን ሆነ ነው ሰውዬ እንዲናቅ ያደረሹ አንቺ ነሽ እንደዚህ ያስደረሹ አንቺ ነሽ ምናምን ምናምን። ኧረ አይባልም፣ የምር ቢሆን እንኳን አይባልም። ምክንያቱም እንደ ጓደኛ አንተ ማስታረቅ ነው እንጂ፣ ነገሮች ላይ ጋዝ ማርከፍከፍ ማቀጣጠል ምናምን የለብህ ብዬ ነው የማስበው። እና ሔኖክዬ ሄንኜ ሰላ ላገባ መስጋ ቸክ ምናምን የለም። አይ በዚህ ጸባይ ነው፣ ደረቅ ደረቅ እና ማስታረቅ እንጂ ነገር ማቀጣጠል ጥሩ አይደለም ብዬ አስባለሁ። ምክንያቱም እነዚህ ልጆች ነገ መታረቃቸው ስለማይቀር አብረው ስለሚሆኑ ምክንያቱም ከአሁን በፊት በጣም ብዙ ነገሮች ከዚህ የበለጠ ነገር ሆኖ አብረው ሆነዋል እና አትአፍር ነው አትርፈ መቀረው በኋላ ታፍርበታል። አሁን መጥፎ ቃል ትርፍ ቃል አትናገር። ሀይሜነች ጥፋተኛ አንቺ እንደዚህ አድርጊ እንደዚህ አድርጊ አትበል። ነገ አብሮ መሆናቸው ስለማይቀር ያኔ ትደበራለህ እና መሀል ላይ ሆነህ ማስታረቅ እንጂ ሀይሚን መርገጥ በግድ እንዲያርጊ እንዲያርጊ ማለት የለብህም። ብሩክም የልብልብ እንዲሰማው እንደዚህ እሷ ናት ጥፋተኛ እሷ ናት እንዲያረገች እንዲታረግ ማለት የለብህም። መምከር አለብህ፣ እንደዚህ እንዲያስረዳት። በቃ እሱ በጥፎ ነገር ልጁንም መማታት ሳይሆን አንድ ሰው እኮ ማለት ነው፣ በዱላ ማመን የለባችሁ መነጋገር ምናምን እንደዚ አይነት ነገር እንዲኖር ማድረግ እንጂ በግድ ደሽ ይቅርታ ጠየቀ። በጥፊ ነበር፣ እንኳንም አለች። እንደው ሲያስጠላ፣ ማርያም ፌር የሆነ ነገር ማድረግ አለብህ። ሌላው ፍፄ ነው እንግዲህ። በነ በፍጹም ቤት ደግሞ ከብሩክ ጋ ፍጹም ቪዲዮ ፖስት አድርገዋል ማለት ነው እና ፍጹም እኔ ድሮም ይመቸኛል ልዩ ማለት ነው። ዛሬ ራሱ በጣም አሪፍ አሪፍ ነገር ነው ሲናገር የነበረው። እስኪ ሔኖክ ከፍጹም ተማሪ ምሬድ ነው። አሁን ፍጹም ማለት ነው በቃ መሀል ላይ ሆኖ ነው በቃ ሀይሚንም ብሩክንም ጥፋታቸውን እንዲያርሙና ብሩክም እንዲያስረዳት፣ ሀይሚም ያጠፋቸው ነገር ካለ ይቅርታ እንድጠይቅ ነው እያደረገ ያለው። አንተ ግን ድረቅ ድረቅ ድረቅ ምን አይነት ደረቅ ነው እናንተ። እና ፍጹም እንግዲህ ብሩክን ይቅርታ ጠይቀው ልጁ ጋር ነው አሁን። ሀይሚን አይደለም ይቅርታ ጠይቅ ያለ ከልጁ ጋር ነው እንዲስማሙ። አዎ መጀመሪያ ከልጁ ጋር መስማማት፣ ከዛ ወደ ሀይሚ መምጣት ነው ያለበት እንጂ አንዱን ብቻ ረግጦ ከዛ አንዱ ጥፋተኛ ነው፣ አንዱ ጥፋተኛ አይደለም። ያው ሰው ሲጣላ አስታራቂ ስትሆኑ በሁለቱም የጋራ ሀሳብ እንዲኖራቸው ማድረግ እንጂ አንቺ አጥፍተሻን እንዲያርጊ በግድ አንተ አጥፍታን እንዲያደርግ በግድ የሚባል ነገር የለም እና ሔኖክ ትልቅ ሰው ነህ ብራዘር፣ እንደዚህ ማስታረቅ እንጂ ነገር ማቀጣጠል የለብን ብዬ ነው የማስበው። ፍጹም ደግሞ ጥሩ ሰው ነህ፣ በዚሁ ቀጥል ነው የምለው። ሀይሚ ደግሞ፣ አዎ አንቺን የሚያስነቅፍ ነገር አታድርጊ። ምክንያቱም በቃ አጥረተሽ መሄድ አለብሽ እንጂ ገና ያን ሰው አጠዋለሁ ብላ የሰው እግር ስር መውደቅ የለባትም። ገባችሁ? መውደቅ ባለባት ሰዓት፣ ጥፋተኛ በሆነች ሰዓት ወድቃ ይቅርታ ስለጠየቀች እና በቃ የሚያስንቃትን ነገር ማድረግ የለባትም ብዬ ነው ማስበው። ግን ደግሞ ከብሩክ ያለያዩት ብዙ የሚጥሩ ሰዎችን መራቅ ምናምን አለባት ብዬ አስባለሁ። ከዛ ውጭ ብሩክም ቢሆን ሌላ የፍቅር ግንኙነት ካለ ስላለፈው ነገር አያገባሽም ሳይሆን ማስረዳት ነው እኮ ያለብ በቃ ያለፈ ነገር ከሆነ ያለፈ ስለሆነ ማስረዳት በቃ ያለፈ ታሪክ ነው ምናምን ምትላት ቁ ትረዳለች። አንተ አያገባሽም ስትላት በጣም ያናድዳል፣ አያገባሽም የሚለው ቃል ምክንያቱም ለምን ለምን አያገባሽም? ለምን አያስረዳትም እንዴ?